ሰላም እንዴት አላችሁ? ወዳጆች እንዴት ከረማችኋል? እንዴት ሰንበታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ጋናለ፣ በአዲስ የምግብ ስራ። ዛሬ ደግሞ በቀይ በቀይ ስርና በምስር በጣም ቆንጆ የሆነና ለየት ያለ የሚጥም አሪፍ ምግብ እሠራለሁ። ስለዚህ እሱን እንዴት ነው የማዘጋጀው የሚለውን አብረን እናያለን። አብራችሁኝ ነው ዛሬ ለማዘጋጀው ምግብ የሚያስፈልገኝ ግብዓት እዚህ ጋር እንግዲህ እንደምታየ ኮሰረት አለ። በመቀጠል ምስር ነው እዚህ ጋር ያለው በመቀጠል የተፈጨ ደረቅ ቀይ ሽንኩርት፣ ጨው፣ ሚጥሚጣ፣ ዘይት፣ ኮረሪማ ነጭ ሽንኩርት ጥመጭ ሁት አዘጋጅቻለሁ እና እዚ ጋ ቀይ ስር ነው ያዘጋጀሁት መጀመሪያ ስራዬን ከመጀመሪያ በፊት የማደርገው ምንድን ነው መሰላችሁ እዚ ጋ ብረት ድስት አለ ዘይታችንን እናነጥራለን ዘይት እንዴት ነው የሚነጠረው ዘይት እንደዚህ ጨመርና እቃ ላይ ከዛ በኋላ የምንፈልገውን ቅመም እንጨምርና ለእኛ እንወደዋለን ብለን የምንለውም ማለት ነው ለምሳሌ እዚ ጋ የምጨምረው ኮረሪማ ከሰረት ነው። እሱን እንጨምርና በጣም ቀስ ባለ እሳት ሞቅ እንዲልና የቅመሙን ቃና እንዲወስድ እናደርገዋለን። ታያቸዋ እንደዚህ አርገ እንጨምርበታለን። ኮሪማ እንደዚህ የሚያክል ጨምርበታለሁ። ወይስደስ ዚ ሽታ ኮሰረት እንደዚህ በየጊዜው ስለማለጠቀም ሽታው የሆነ ነገር በቃ ያስታውሳል። ሀገር ቤት ነገር አመት በዓል ነገር ችቦ ምናምን ያስታውሳል። እናንተ ምን ላይ ትዝ ይላችኋል? እኔ በጣም ባለቤቴ ይለኛል፣ ማይገናኝ ነገር የምታገናኘው የማታስታውሽው ነገር የለም ይለኛል እና ለዛ ነው እንግዲህ ችቦ ምናምን ስላችሁ ግር እንዳትሰኙ። እንደእኔ ትዝ የሚላችሁ ሰዎች ካላችሁ ፕሊስ ጻፉልኝ፣ እሺ? ለምን እንደሆነ አላውቅም፣ በቃ እያንዳንዱ ነገር ይወስደኛል። ለማንኛውም ይታያቸዋል፣ ሁለት ቁጥር ላይ እኔ ያረኩት፣ በቃ ሞቅ እንዲለው ነው የምንፈልገው እና የቀሙን ቃ እንዲወስድ ነው የምንፈልገው። ከዛ በመቀጠል ምን አደርጋለሁ መሰላችሁ፣ እዚህ ጋር ምስር አለኝ። ምስሩን ቀንስና አጥባለሁ እኔ ለምሳሌ ግማሽ ኩባያ የሚያክል በቂ ነው። አጥበው እናቀቅለዋለሁ። ከዛ ጥቤ ቀቅለዋለሁ። ያልኳችሁን ምስር እንደዚህ አጥልዬ ይዤ እመጣና በረድታችሁ ጨምረን፣ በጣም ጥቂት ውሃ ነው የምናደርገው። እንደዚህ የሚያክል ውሃ እያየን እንጨምራለን። እንቀቅለዋለን። እኔ ደግሞ እሱ እስከሚቀቀል ድረስ ከሚቀቀል ሳይሆን ትንሽ ሞቅ እስከሚል ድረስ እኔ ይችን ቀይ ስር እፈቀፍቃለሁ። አሁን ምስሩ ላይ እንጨምረዋለን። በደንብ አድርገን እንለውሰዋለን። በጣም ብዙ ውሃ መጨመር የለብንም። ብያቸዋለሁ ነግሬያቸዋለሁ። ባይሆን ባይሆን ሲመጥ ብንጨምርበት ይሻላል። ቆንጆ ከለር ይሰጧል። ቀይ ሰው ለምስሩ ትንሽ ውሃውንም ጠብ አደርጋለሁ። ምክንያቱም ምንም የምናጠለው ነገር አይኖርም። መምጠጥ መቻል አለበት ሊሆን የሚያስፈልገዋል ትንሽ ውሃ። ይሄ እዚህ ጋር የምታዩት ቀይስር ቀይስር ራሱ አይታይም፣ በኋላ ሲበስል ይዋሃዳል። ታያችኋል፣ በእንደዚህ አይነት መልኩ በደምብ አርጌ ውሃውን እንዲመጣ አርጊዋለ። ውሃ ጠብ ጠብ እያደረጋችሁ ነው እንትን የምትሉት ምን እንደሚባለው የምታበስሉት። በጣም ውክክሉ መጣበቅ የለበትም። ለዚህ ነው ሰፊ ቃኔ ያደረኩት። በተሻለ መጠን ጠባባ ለሆነ ዕቃ ብታረጉት ቆንጆ ነው። ስለዚህ ምን እናርጋለን መሰላችሁ? አሁን እዚህ ጋር ጨው እናርጋለን። የመጀመሪያ አጭን አጠፋለን ላይ ካደረግን በኋላ ጨው፣ በኋላ የሚመጣችን ላይም ጨው ሊኖር ስለሚችል ይሄንን ያክል ጨው እናርጋለን። ሳቱ ከጠፋ በኋላ የቀረ ውሃ ካለ እንዲመጥላችሁ ትተውታላችሁ። ሳቱ ላይ እንትትሉትን ወዲያውኑ ውጡ ታታረጉትም አንዳንድ ጊዜ የእሳት ሲኖረው የሚያይዝ ነገር ይመስላችሁና ከዛ ከወጣ በኋላ ውሃ ነገር ታገኝ ትችላላችሁና እሱ ነገር እንዳይከሰት ከፍታችሁ ክዳኑን እንደዚህ እንዲተን ማረግ ትችላላችሁ ማለት ነው። ከዛ በኋላ ይበ እንዲህ እንዳለ ምን አረጋለሁ መሰላችሁ እኔ ሽንኩርት እንደዚህ ትጨምርበታለህ። እነዚያን ሁኔታ ካረኩ በኋላ ዲኮሬት ማድረጋለሁ በደንብ። ከዛ ሚጥሚጣ፣ ከዛ እንደየ ፍላጎታችሁ ካላችሁ የተፈጨ ቀይ ሽንኩርት እንደዚህ የሚያክል አደርጋለሁ። እንደዚህ ግማሽ ማንኪያ የሚያክል ምናልባትም፣ ትንሽዬ የእርጥብ ካላችሁ ከሌላችሁ ማለት ነው፣ ከተፋችሁ ብትጨምሩበት ቆንጆ ነው የሚሆነው። ከዛ በኋላ እዚህ ጋር የሞቅነው ዘይት አለ። ቀስ ብለን እንጠልበታለን። ሁሉንም አንጨምርም። በጣም በጥቂቱ ነው የምንጨምረው። ይሄንን ምንም ባርገን ለውስ እናደርገዋለን። በጣም በጣም አሪፍ የምናረገው ለምስራችሁ፣ ትንሽ በረድ እንዲ ወደዚህ ጋ ፈቀቅ እናረገዋለን። ከታችሳት ስላለው ሞቅ እንዳለው እንዳይቀጥል። እንዴት እንደሚያምር ቅድም ምስራችን በጣም አለመብሰለችን። እንግዲህ አሁን እዚህ ጋ ይጠቅመናል በደንብ ይኸው ጣባችን አቅርበናል። የጾም ክትፏችንን እናወጣለን። አስፈላጊ ከሆነ እንደዚህ አምጥታችሁ ትንሽ ከላይ ማድረግ ትችላላችሁ። በቂ ነው። እናንተ ናችሁ እንግዲህ የምትወሱት፣ ምን ያህል ዘይት መብላት ትፈልጋላችሁ የሚለውን ነገር ማለት ነው። ቀቢያውን ንጻር ስናየው የቅቤውን ሩብ ያህል እንኳን አልጨመርንም። እዚህ ወደዚህ ፈቅ እናረግና ምንድራችን ዘርግተን እንደዚህ አይነት መልኩ እናቀርበዋለን። እኔ ግን እንደተለመደው ምን አደርጋለሁ መስላችሁ? በቃ ይሄ ልምድ ነው፣ መስት መሆን ያለበት መቀት የሌለበት ነገር ማለት ነው። ከጎን እንደዚህ ሚጥሚጣ አደርጋለሁ። ከኔ ጋር አብራችሁ እንግዲህ ረጅም ጊዜ የተጓዛችሁ ታውቃላችሁ ያለኝን ለሚያቃጥል ነገር ያለኝን ፍቅር፣ ለሚጥሚጣ ያለኝን ፍቅር። ስለዚህ በልምድ አንጻር ነው ማለቴ ነው ሚጥሚጣ የማደርገው ሁሌስ እንጀራዬን ደግሞ እዩት፣ እዩት አንዳንዴ እኮ ማንም ተጠይቀው የሚስተካከሉ እንጀራ ታውቃላችሁ? ሳይቸ በእውነት ሻ መጨረሻ ምን ይሆናል? በጣም ነው የሚጣፍጠው። በእውነት የሚጥመው፣ የሚጣፍጠው አትበይ ተብያለሁ። ለምግብ የሚጣፍጠው አይባልም ተብያለሁ። ለማንኛውም ትረዱኝ ያላችሁ ብያስባለሁ። ከምላችሁ በላይ በጣም ነው የሚጥመው። በቃ ትልቁ ትልቁ ስራ ምስሩ ይዘቱን እንዳይቀይርባችሁ ማለት ነው። ጠብ ጠብ ጠብ እያደረጋችሁ፣ ቀስ ቀስ እያላችሁ ማብሰል አለባችሁ። ለአንድ ጭምር ካደረግንበት ምንድን ነው የሚባለው? በጣም ይበስልና ከዛ በኋላ ስናማስለው ከሚጣዋ ከኮሮሚ ጋር ምናምን ነገር ልቁጥ ነገር ይላልና እሱ ነገር እንዳይከሰት እንደዚህ ያማረና ቆንጆ የሆነ የጾም ክትፎ እንዲወጣላችሁ ማለት ነው። በጣም አታብሱት። ምስሩ አታብሱ ስላችሁ ምንድን ነው ከሽ ይበል ማለቴ አይደለም። ነገር ግን ገብቷቸሁ አላችሁ የምፈልገው ብዬ አስባለሁ። ይዘቱን ሳይለቅ በስሎ፣ ግን ይዘቱን ሳይለቅ ሳይፈራረስ ለማለት ፈልጌ ነው። የእውነቴን ነው የምላችሁ። ሁላችሁም እንደምትደሰቱበት ተስፋ አደርጋለሁ። እንግዲህ ለዛሬ የነበረኝ የጾም ክትፎ የምስርና የቀይ ስር ያዘጋጀሁት ክትፎ ይሄን ይመስል ነበረ። አዲስ ባቸው ቻና ቻላኝ። ከወደታችሁት ሰብስክራይብ ማርቃችሁ እንዳረሱ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። እንደ ሁል ጊዜውም አስተያየታችሁን እንጠብቃለሁ እስከ ዛሬ ደግሞ አብራችሁ ይስሩናችሁ ሁሌ ፍቅራችሁን ስለምሰጡኝ ከልቤ ከልቤ ከልቤ አመሰግናለሁ። በሚቀጥለው ቪዲዮ በቆንጆ ምግብ ሰራ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ ይሄንን ግን ያው ይሄንን ምናችሁ ቅመሱት። እኔ ብነግራችሁ አትረዱኝም።